እንዴት ናችሁ የዩቲዩብ ፋሚሊዎቼ? ጭራሮ ሆኜ መጣው። ጥቶት ማስያሸም አላደረኩም። አሞኛል። አባቴ ምት ፎድ ቁርጠር ትላላችሁ። አሞኛል። በቃ ዛሬማ ኦቨር ነው። አስተኛኝ ሁላ ክርስቶስን በጣም ነው ሆዲ እንዲህ ነው የሚከትፈኝ፣ እንዲህ እየሸነሸነ መተኛት ብቻ ሆኗል ስራዬ። የደረሰብኝ ውርጅብኝ ሰምታችኋል። ሳምንት ሳምንት ሳምንቱ ሀሙስ ከሰማሁኝ ሳምንት ሊሆነኝ ነው። አልሬዲ ዛሬ ማክሰኞ ነው። ይሄን ሁሉ ቀን ተኛለሁ። ሰው ሰው በሳምንት የማይነካ ህልም የሚሆን ይመስለኛል። እውነት ነው ብዬ ስነ ቃምንና ተመልሼ ደግሞ ተኛለው ነው እኔ ላይ የደረሰ ማንም ላይ ድረስ እላቸዋለሁ። ብዙዎቻችሁ እንዴት ነው የተዋወቃችሁት ምናምን ጥያቄ አለ። ለዛ ጥያቄያችሁ መልስ ልሰጣችሁ ነው። ቲክታክ ላይ ሀሳብ መጨረስ አልችልም። ደግሞ በዩቱብ ላይ ብርም እየሰራው በአውራ ይሻላል ብዬ ነው። እና ልጀምርላችሁና ልንገራችሁ። እኔ ፕሮሞሽን ሰራለሁ ታውቃላችሁና፣ የፀጉር ቤት ፕሮሞሽን ብላ ደወለችልኝ። ስማ አንቄ ስጥራውና ማሄ ተብያው ማለት ነው። ከዛን ደወለችልኝ፣ ተገናኘን፣ አወራን ስሪልኝ አለችኝ አለች። ዋጋ ስንት ነው ስትለኝ አውቄ ሺ አንድ ሺ ድራም ነው ማስታወቅ ግን አንድ ሺ አምስት አልኳት። ከዛን እኔ ሁለት ሺ ልሰጥሽ ያሰብኩት አለች። ይህ እንደዚህ ማይነት ሰው አለ አልኩኝ። ማለት በቃ ለመጀመሪያዬ ነው እና ከዛ በኋላ እሺ አልኳት። ቪዲዮ መስራት ጀመርኩኝ። ዴይሊ ማለት ትችላላችሁ፣ ሁሌም እየሄድኩ ነው የምሰራው ሁሌ እና ክሎዝ ሆን በዛ መሀል ላይ እንዴት ቤት የመጣች ለመጀመሪያ ጊዜ የሆኑ ልጆች ድር ያዘው ነበረ እና እዛ ፀጉር ቤት ያለ ነው፣ ማሂ ጋር ያስተዋወቅሽበት ቦታ አንጭልናል። ከዛን ቆይ እሺ ድራይቨር ፈልጌ እልካለሁ አልኩኝ። ከዛ ማሂ እኔ መጥቼ እወስድልሻለሁ መኪና ስላለ አለች። ከባለቤቷ ጋር መጡ። ገረምኝ። እንደ ምን አይነት ሴት ናት ለሰው ስትል እንትን የምትል ወይ ስትለኝ ምናምን አልኩኝ። በዛ የተነሳ ቤት ነሽ እንዴት ለኛልች እየደወለች፣ አዎ ስላት ትመጣለች፣ እናወራለን። ክሎዝ ሆን አይዞሽ አለችኝ። እግዚአብሔር በቃ ስለ የሆነ ስለ ሃይማኖት የለም ስለ እግዚአብሔር ታላቅነት ትመሰክራለች። እኔ እና አንቺ ብዙ የሚያመሳስለን ነገር አለ። እኔም በእግዚአብሔር ቸርነት ነው እዚህ የደረስኩት ትላለች እኔ እንዳንቺ እናት የለኝም ነበረ ተሰቃይቼን ያደኩታለች አለች ይሄ ሁሉ ውሸት ነው እናት አላት እና እግዚአብሔር ይቅር ይበላት ለእናቷ ማትራራ አይነትና ሴት ናት ለምን እናቱን በቁም የቀበረ ለእኔ ሌላ ሰው ቢቀብር ሰው ኖርማል ነው እና እናትየዋን ትናንትና አይታችኋታል ላይ ወታና ወጥታና አይታችኋቸዋል ትልቅ ሰው ናቸው በጣም ነው የደነገጥኩት። ትናንትና መሰለኝ በቃ እኔ ተስፋ የቆረጥኩት፣ እናትየውን ሳያቸው ተስፋ ቆረጥኩ። ከትናንትና ጀምሮ ነው እሑድ ቁርጠቱ የባሰብኝ። በፊት ትንሽ ትንሽ ምናምን የሚያመኝ፣ ከትናንትና ጀምሮ በቃ የምርም ደነገጥኩ፣ ተስፋ ቆረጥኩኝ። ለእናቱ ያራራች ታዲያ ለማለት ራራ ትችላለች። እና የጭካኔዋን ጥግ በጣም የሚቀፍ ነው ነው። እች ሴት እኔን ብቻ አይደለም፣ ሜኪን ብቻ አይደለም፣ በጣም ብዙዎችን ይበላቸው። እስከ ሁለት መቶ ሰው ነው እንግዲህ እየተባለ ያለው። እኛም አናቃቸው። ሚዲያ ላይ ያልወጡ ደግሞ በጣም ብዙ ሰዎች ሊኖሩ ይችላሉ። በጣም ብዙ ማለት ነው። እና እንግዲህ በህግ ይዘነዋል። እኔ በህግ ይዤ አለው። እንግዲህ በህግ ይዘናል። እግዚአብሔር መቼስ መያዙ አይቀርም። የአንድ ሰው የሁለት ሰው ገንዘብ አይደለም፣ የዚህ ሁሉ ሰው ገንዘብ በልታ

አልቻልኩም። አሁን ተኝቼ አሁን ምኑ እንቅልፍ ይመጣል አሁን ተኝቼ ሊያዛጋኝ ነው። ጉድ በለው። ቡና ደግሞ አቆንኩ። ድሮ ቡና በጣም ነው የምወዱት፣ አውቃላችሁ። ማያውቅ ሰው የለም። አሁን ቡና አንድ ሲኒ እንዲያለኝ እንጂ ምግብ ይበላልኛል። ኮከር እራስ ቅድ ሰርቼ ጓደኛዬ ይሰርታለኝ ኮከር ነው አጃ ከትናንትና ጀምሮ ዘጋኝ። ጓደኛ ሰርታ መጣችልኝ ይሄ ኩከር ማለት ነው። በማር እና በኋላ በላለው። ቆይ የወደ ጉዳይ አይሆንነኝ ምግብ በላለው ተኛለው። ግን ከትናንትና ጀምሮ ምግብ ዘጋኝ። ትናንትና ራሱ በአንድ አፕል ነው ያልኩት እና እንደዛ ነው ምላችሁ። እኔ ሞኝ በራሱ ይማራል፣ ብልጥ በሰው ይማራል። እና እኔ አሁን በራሱ ተምሬያለሁ። ማንንም ሰው ካሁን በኋላ ማመን አይመስለኝም። አይደለም ማመን ከሰው ጋር ራሱ ክሎዝ የሆነ ሪሌሽን ወይም ጓደኝነት ምናምን አልፈልግም ካሁን በኋላ። እግዚአብሔር ብሎ ከዚህ ችግር ሁሉ ከወጣሁኝ አይነት እወጣለሁ። እግዚአብሔር ይረዳኛል። እግዚአብሔር ቸር ነው። ልክ ከዚህ ሁሉ ችግር ስወጣ ቅድሚያ የማደርገው ውሻ ነው የምገዛው። ከውሻ ጋር ነው የምኖረው። የምር ያልኩት በራሴ እቅዴ ማለት ከውሻ ጋ ነው የምኖረው እና ልጄን እንኳን ትምህርት ቤት ሰባ ፐርሰንት ቻንስ አግኝቼ ልጄን እንኳን እንዳላስመዘግብ ነው ያደረገችኝ። ነው እንዳታስመዘግቢ ነው ልጆቻችን ካናዳ ይማራሉ፣ እኛ አሜሪካ ነው የምንሄደው ዓለምን እንዞራለን፣ ኢትዮጵያን እናስተዋወቃለን፣ ሞዴል ትሆኛለሽ ብላኝ እንኳን ሞዴል ወደ ልማለውን ሴትየው ተስፋ ሰጣኝ። አንዳንዴ ሰው ማመን በጣም ከባድ ነው። ሰው አትመኑ፣ ሰው አትመኑ በቃ ያልኳችሁ፣ እንደግሜ ልበላችሁ። ብልጥ ከራ ከሰው ይማራል፣ ሞኝ ከራሱ ይማራል። ሞኝ ማለት እኔ እኔን ሸቀም እና ወይ ወይ ወይ እና ከሰው ተማሩ፣ ማንንም አትመኑ፣ ማንንም እና እኔ ብዙ ትምህርት ሰጠችኝ። ከትምህርትም አደነዘዘችኝ፣ ደነዘዝኩኝ ጅዝብ ጅስብን ያልኩት እና ብዙ ሰው የሚለው አሁን ውሽዬ ብሩን እንዴት ትከፍላለች እሷ እያሳሰበኝ እንዳልሆነ ነው የምነግራቸው። ክርስቶስን እሱ በጭራሽ አያሳስበኝም። የሰው ዕዳ አይደለም ያሳስበኝ። እኔ ግንትን ያለኝ ያ ሁሉ ቃላት ቃል ነበረን። የሆነ የለም ስታወራ ከሁሉም በላይ የምታስቀድመው የእግዚአብሔርን ስም ነበረ። እና ያንን ሁሉ እምነቷን እንዴት ካደች? እምነቷን እንዴት ካደች? ስትምል በልጆቿ ነው የምትምለው። ለልጆቿስ ወደፊት ምን ልታስተምር ነው? ልጆቿስ ምን አጠፉ በእንደዚህ አይነት ነገር የምትቀጣቸው? አሁን እኛ የምንሰራውን የምናገኘው በልጆቻችን ነው እና እኔ በልጆች ወይም ጣብዬ በጭራሽ አረግማትም እና በራሷት የው ክህደትን የቅርብ የምትለው ሰው ይክዳት እውነት ያንን ነው የምለው እና ሰው ይሄን ያህል ርቀት መሄድ ጀምሯል እና ተጠንቀቁ ልላችሁ ነው በተረፈ እኔ በጸሎታቸው አሰቡኝ ብዙዎቹ ደግሞ ቲክታክ ላይ የሚመላለስ ነገር ታያላችሁ ሲብስብኝ ወጥቼ እያወራሁ ትሰማላችሁ ብዙዎቹም ይሄን የምትለው ይሄን የምታደርገው ይሄን እኔ ደረሰኞች አሉኝ እና ያንን ነገር ማሳየት የምችላለሁ ግን እኔ ከማንም ሰው እርዳታ አልፈልግም ለምን ትናንትና ከትናንት ወዲያ ኢትዮጵያና ኤርትራውያን ረዱኝ ወረቀቴን ያስኩኝ ልጄም ባይን ያሳጌታችሁኛል እና ከፈጣሪ በታች ከዛ በላይ ለእኔ ምንም ተአምር የለም ያ ነገር ለእኔ ተአምሬ ነው በቃ ይሄ በጣም ኖርማል ነው። ገንዘብ ይመጣል ይሄዳል። እሱ ሰጠኝ፣ እሱ ነሳኝ። የሰው እዳኑ ማንም ሰውም ይሰቅለኝ የለም። ቀስ ብዬ ሰርቼ ይከብላሉ። ግን አንዳንድ ሰው ምላሱ በጣም ሰውን ይጎዳል። ገና ለገና እንትን እኮ ለምን ነው ልመና ይላሉ። እና አሁን ታያላችሁ የቀጠሮ ጌም ትይዛለች ይላሉ እና ውሹ ለገንዘብ ቦታ የላትም። እኔ ገንዘብ ነገ ማገኘዋለሁ። ያለም ክብሩ ይስፋ። ትናንትና ከዛ ቆሻሻ ያወጣኝ አምላክ እኔ ነገን እንደማይጥለኝ አንድረድ ሹር ይህን እችን ሴት ራሱ በህይወት መንገዴ አንጥቱ በዚህ የቀጠኝ በራሴ ጥፋት ነው። ጥፋትሽ ምንድን ነው ካላችሁኝ፣ ከዚጋብሔር ቤት በጣም ራኩኝ፣ ከሱ ራኩኝ እና ለአለማዊ ለአለም ነገሮች እብርቅርቅ ነገሮች ገዙኝ መንገድ ሳትኩና፣ ሊያስተምረኝ ነው። እኔ ልጁን ስለሚወደኝ ቤቱ ሊመልሰኝ ነው። በቃ ይሄንን ያልኩት ክርስቶስን። ከዛ በኋላ እኔ ስጸልይ ተንበርክኬ አምላኬ ሆይ ብር ስጠኝ ደይን ክፈልልኝ አይደለም ምለው። አምላኬ ሆይ በራሴ ስህተት ይሄ መጥቶብኛል፣ ግን የምወጣበትም ጉልበት ስጠኝ ጉልበት፣ ጽናት፣ ትዕግስትን ስጠኝ አንተ በቃ ማስተዋልን ስጠኝ። ይህንን ነው የምለምነው። እግዚአብሔር ደግሞ ይረዳኛል። ኦፍኮርስ ይረዳኛል። እኔ በጣም ብዙ ወዳጆች አሉኝ ከእናንተ መሀል እግዚአብሔር ይመስገን በጣም ብዙ ወዳጆች አሉኝ። ውጭ የሚኖሩ በጣም ብዙ ወዳጆች አሉኝ። በቁጥርም አልገልጻችሁም ነው እነሱ እራሱ እስከ ዛሬ እንርዳሽ ክርስቶስን ቮይስ ባሰማችሁ አታምኑ እንደው ለአንድ አንድን እንኳን ለእንትን ላሰማችሁ የሰው ድምፅ ማሰማት ይደብራል። ግን የሚፈጥን ድምጽ ላይ አድርጌ ላሰማችሁ በዚህኛው ቲክታክ

ድምፁ የሚፈጥር ነው። ሌላ አድርጌ ያሰማኋቸው ይሄ አንድ ነው። በጣም ሰላሳ ቮይስ አለ እና ምንድን ነው የሚ አካውንትሽን ላኪልኝ ከፈለግሽ በኢትዮጵያ ከፈለግሽ በዱባይ እንርዳ። አልፈልግም ለአንድ ሰው አካውንቴን አላኩም። እኔ አልፈልግም ነው ያልኩት። እኔ በጸሎታችሁ ብቻ አስብ ነኝ። ይሄ እንግዲህ የግል ሚስጥሬ ነው አይደል? ዋሳፕ የማሰማችው ስለማልፈልግ ነው። ክርስቶስን እና እንትን የሆነች ልጅ አለች ማንነቷን ልነግራቸው አልፈልግም። ሀያ ሺ ድርሃም አለኝ ውሰጂውና፣ ሰርተሽ መልሽልኝ ክፍያቸውን ብላኛለች። እና ይህን ያህል የሰው ፍቅር አለኝ። ከውጭ ያሉ በጣም ብዙ በግሩፕ ሁላው እኛ እኛ እንርዳሽ እኛን አይጎዳንም፣ አምስት አምስት መቶ ዶላር አለኝ አልፈልግም አልኳቸው። ለምን ይሄ ስህተቴ ስለሆነ ራሴ መወጣት ስለምፈልግ፣ እኔ ጠንካራ ሴት ነኝ ወይ ስትሮንግ ውመን ነኝ ስል በስም አይደለም፣ በተግባርም ነኝ። በጣም ብረት ነኝ እኔ እኔ ውጭ አድሬ ዝናብ ምን ሲፈራረቅብኝ የኖርኩኝ ነው። ያ ነገር አብረርትቶኛለሁ፣ ብረት አድርጎኛል፣ ብረት ሆኛለሁ። በቃ እኔ የምፈልገውን በፊትም አንደኛ የልጄ ናፍቆት ነው። ደካማ ጎን ያገኘሁት ልጄ አይዲ ነው። አይዲ ማገኘው ከዚህ በላይ ምን እፈልጋለሁ? ምንም። እና ለእናንተ ልነግራቸው የፈለግኩት እንዲህ ዘና ብዬ እንትን ቪዲዮ ሳታጥር ላወራላቸው የፈለግኩት እኔ ገንዘብ አልፈልግም። እኔ በህግ ይዤዋለሁ። የዱባይ ህግ ደግሞ አያሳፍረኝም ሀንድረድ ፐርሰንት። የገባችበትም ቢሆን የእጇን ታገኛለች አይቀርም። እና እቺ ሴት እዚህ ሀገር ላይ ንብረት አላት፣ ፀጉር ቤቶ አለ። ኦልሬዲ አልሸጠችውም እየተባለ ነው። እና መምጣቱ አይቀርም መያዟም አይቀርም። ሌላችሁ ነው። በተረፈ በዚህ ሳምንት ውስጥ ትንሽ ቅርዥ ብርብር ያለ ነገር ውስጥ ነኝ። ድሮ ለሚሰድቡኝ፣ ለሚናገሩኝ ወጥቼ መልስ አልሰጥም፣ በሞቱ በዝምታ ነው ማለ። አሁን ላይ ግን ያ ትግስት የለኝም እና ላይቭ ላይ አንዳንድ ግንፍል ብዬ ስታዩ ምናምን አትዘኑብኝ፣ ተረዱኝ። አሁን እዚህ ጋር ተኝቼ እነሳ እና የሆነ ሰው ሼር ያደረግልኝ እና ሳይ ብውቡላለሁ፣ ለምን ሰው አይቶ ይምላለሁ እና በዛ በዛ ነገሮች አንዳንዴ፣ ሴትዮዋ ነቀለች ወይ እንዳትሉ። መንገድ ላይም ስታዩኝ አትሽሹኝ፣ ሰላም በሉኝ። እኔ ኖርማል ነኝ። ከእናንተ ምንም አልፈልግም፣ ከፍቅር ውጪ ሌላችሁ ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ካስቀየምኳችሁ፣ ያስቀየምኳችሁን ካላችሁ ይቅርታ ተናግሬ ደግሞ ያናደድኳችሁ ካላችሁ ደጋረኳችሁ። ምክንያቱም ሳትነኩኝ አላካችሁ ናስጋችሁ ብዬ ነው። መልካም ቀን ላችሁ።